ሰበር ዜና የአማራ ፋኖ ከላላ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ሸዋን ግዘው ክፍለ ጦር በምዕራብ ወሎ ቀጠና ከላላ ወረዳ ላይ ታላቅ ድል መቀዳጀቱን የክፍለ ጦር ዋና አዛዥ አርበኛ ዋለሌ ተሰማ ተናገረም። አርበኛ ዋለሌ ተሰማ ለጣና ቴሌቪዥን የግንባር ዘጋቢ የድሉን ስፋትና የነበረውን ተጋድሎ አስመልክቶ ሲናገር ከሐሙስ የጀመረው ተጋድሎ እስከ ትናንት እኩለ ሌሊት ድረስ ከባድ ውጊያ መካሄዱን ገልጿል። በዚህ ተጋድሎም አምስቱንም ሰፋፊ የቀጠናዎች ነፃ ማውጣታቸውን ጨምሮ ተናግሯል። የብልጽግናው ሰራዊት ከፍተኛ ስዋዊና ቁሳዊ ኪሳራ የደረሰበት መሆኑን አርበኛ ዋለለይ ተናግረው የአማራ ህዝብ የሕልውና ትግል በድል እስኪጠናቀቅ ድረስም ሁሉም የአማራ ህዝብ ከፋኖ ትግል ጎን እንዲቆም ጥሪ አቅርቧል። ሰላም ጤና፣ አርበኛ አብረ ይስተልን። በመጀመሪያ ስምህንና የስራ ድርሻህን በማስተዋወቅ ቆይታችንን እሺ አመሰግናለሁ። አርበኛ ለሌ ተሰማ እባላለሁ የሸዋን ግዛው ክፍለ ጦር ዋና አዛዥ ነኝ። እኔ ከዚህ በመቀጠል ማቀርበውን በሂደት አቀርባለሁ። ኦኬ ሰሞነኛ እስኪ ያለውን ነገር ለአድማጭ ተመልካቾቻችን ግልጽ አድርግልን። እንደኛ ያው በከላላ ወረዳ ዙሪያ አቀፍ ነው የምንንቀሳቀስ። ያው የጥላት ኃይል ወደኛ ቀጠና በጣም በርካታ ኃይል ጭኖ ወደኛ ገብቷል። በዚህም ከአሙስ ዕለት ማታ የተጀመረ እስከ ትናንት ቅዳሜ ድረስ ያው ውጥርጥር ላይ ነው፣ በጣም ፈታኝ በሆነ ሁኔታ ነበረ። ነገር ግን ቢሆንም አልተሳካለትም። ያው ተባከት እንዳይ ቢገባም ተመቶ በጣም ተማርኮ ነው የወጣ። ቁስለኛም እስካሁን ድረስ አሁን ሬሳ እንኳን ከቦታ ቦታ እያጓጓዙ ነው ያሉ። ተከብሮ ራሱ አላበቃም። ከዛ ባለፈ ያው ብዙ ቀጠናዎችን አንደኛ ባከትን፣ ሁለተኛ ልጓማን፣ ሶስተኛ ቲርቲራን፣ አራተኛ ሻፊን በመምታት አምስተኛ ቆርኬን በመምታት ያው ቀጣናዎችን በዚህ አካባቢ ያሉትን ዙሪያው ማለት ይቻላል እስከ ወርቄና ባሬ ድረስ ያለውን በጥምር ጦር አድርገን እኔ ዋና አዛዥ አለል የተሰማ ነኝ፣ ምክትል አዛዥ አሰናያለው፣ ዘመቻ መምሪያ ጀማል ብሬን እንዲሁም ሻለቃ ሙሄውን በመያዝ በጣም በተቀ በተቀ ይበልጥ በተባለ ሁኔታ ተጎናጽፈናል። አሁንም ከታይም ላይ ቢሆን ጥምር ጦሩም በደንብ እያንቀሳቀስ ነው ስለሆነ ያው በዚህ ሁኔታ ላይ እንገኛለን። በጣም አሪፍ ነው፣ በጣም ውጤታማ ነን የሚል ነገር ነው ያለኝ። መልካም መልካም። ከጠላት ከቁስም ይሁን ከሰው በምርኮ ደረጃ የያዛቸዋቸው ምን ያህል ናቸው? እነሱንስ እንዴት እየያዛቸዋቸው ትገኛላችሁ? እንደኛ ወደ እኛ እጅ የገባሉ ለምሳሌ አርማብተናም ወዲያ በወርቄና ባሪ አካባቢ የተማረካለ እሱም በጥሩ ሁኔታ ላይ ነው ያለ በርከታዎች ናቸው የሞቱም የቆሰሉም በርካታ አሉ ከዚህም በባከትም አካባቢ ላይ በቆርኬም አካባቢ ላይ ያው በእጃችንም ብዙ የተማረኩም አሉ ሚኒሾችም ምናምን አሉ በርካታም ሰራት በእኛው ቁጥጥር ስር ነው ያለ ከዛም ባለፈ ሁላችንም ያው አካባቢያችን ነጻ አድርገን አሁን ወደ ሰሜን ቀጠና ተመልሰናል። ያው ተተኳሹም በቂ ሁኔታ ላይ አግኝተናል። ያው የቡድን መሳሪያ አንድ ብሬን አግኝተናል። ከዛም ያው እንግዲህ ቀጣይ ላይ ይገልጻሉ። መልካም። በመጨረሻም ለአማራ ልዩ ኃይል በአርባ ብተና ውስጥ ለሚገኙ እና ለፖሊሶች ለሚኒሻዎች ያለሁት መልእክት ካለ የሚያስተላልፉትን እድል ስጥዎት። እሺ አመሰግናለሁ። እኔ ለአማራ ለዚህ ለልዩ ሀይል የማቀርበው መልእክት እኛ በፊትም ቢሆን በጁንታም ከዛም በፊት ቢሆን አብረን እየታገልን የነበርን ጓዶች ነን። ሁለተኛ እኛ እነሱ ለምን ትበተናላችሁ በሚል መሳሪያ ወዱ በሚል አመፅ ፈጥረን ነው ወደ ትግል የገባ ነው። ነገር ግን ያው ሆዲያቸው እየበዛባቸው ወደዛ የግድ በሆድ አማካኝነት እየተገደሉ እየገቡ ነው ያሉት። አሁንም ቢሆን ወንድሞቻችን ናቸው። ለክፉ ነገር ያው እንግዲህ እች ሀገር የሆነ ነገር ቢመጣባት ወደ አንድ መምጣታችንም ስለማይቀር ብታስቡበት የሚል መልእክት ና ያለይ። ከዛ ባለፈ ደግሞ ንጹሐን ለምሳሌ ውጊያ ላይ ግንባር ላይ የተገኘ ሰው ብቻ ይመታ እንጂ ንጹሐን ሽንኩርት አልሚ ሁሉ ሌላ ግለሰብ ንጹሐን ሁሉ እየተገደለ በነዛ በነሱ በሞቱ ማተካቂያ ማድረጋቸውን ቢቆጠቡ የሚል ነገር ና ያለይ። ከዛ ባለፈ ሚኒሻና አርማ ብተና ሚኒሻዎች ሰላም አስከባሪ የሚባለው ፍጡር አሁን እነሱ በቃ ልጆቻቸውም ሚስቶቻቸውም ንብረታቸውም ያለው ከእኛ ጋር ነው። እኛ ጋር ግን ተንከባክበን በተገቢ ሁኔታ ነው ይዘናቸው ያለ ነው። እነሱ ግን በጣም ወጣ ያለ ነገር በቃ እዲያው የፋኖ ቤተሰብ የሆነውን ከብት ማረድ ሙክት መብላት ፍየት በቃ የተለያየ ኬዝ እየፈጠሩ ስለሆነ በዛ አቅጣጫ የምንቀጥል ከሆነ ያው እንግዲህ ያው ሴትም ንብረትም ምንም የመውደሙ አቅጣጫ በቅርብ ሊሆን ይችላል። ነገር ግን ከዚህ ስራቸው ተቆጥበው ወደ አማራነታቸው ሁሉም አስቦበት ቢመለስ የሚል መልዕክት ነው ያለኝ። በመከላከያ ሰራዊትና በሌላ በሀይል በሚመሩ ጓዶች ምንጊዜም ታጅበው ስለማይኖሩ መፍትሄያችንን እያረም እየተወያየን ቀጣይ ሀገራችን ምን ይሆን የሚለውን ነገር በጋራ ብናስብበት የሚል መልእክት ነው ያለኝ። ከአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ለሰጡን ማብራሪያ በጣም እናመሰግናለን። እሽ እኔም አመሰግናለሁ ወንድም። ይህ በእንዲህ እንዳለ የአማራ ፋኖ ወሎቤት አማራ ጠቅላይ ግዛት ህዝብ መሪዎች ለፋኖ ደጋፊዎች ጥሪ አቅርበዋል። የአማራ ህዝብ ትግል ወደ ወሳኝ ምዕራፍ መድረሱን የገለጹት የዙ አመራሮች በዚህ ወሳኝ ምዕራፍ ላይ የሚገኘውን የአማራ ህዝብ የሉና ትግል በድል ለማጠናቀቅ የሁሉም ወገን ትብብርና ድጋፍ አስፈላጊ ነው። በመሆኑም በዚህ ሰዓት ሁሉም ወገን ከፋኖ ጎን እንዲቆም ሲሉ ጥሪ አቅርበዋል። ሙሉ መልእክታቸውን ተከታትለን እንመለስ። እኔ መናገር የምፈልገው ነገር እንዲህ ነው አሁን ይህ የማይረባ የሰውንና የህዝብን ስቃይ ለማብዛት ወደኋላ የማይል የማይረባው ከሃዲ ባንዲያ እየሰራ ያለውን ፖለቲካና አጀንዳ እየተቀበሉ በጥቅም በማይረባ ጥቅም አጥቅም አታሉ ለጉዳት የሚደረጋቸው ሰዎች እንዲጠነቀቁ መናገር የሚፈልገው ነገር አለ። ለምሳሌ ፋኖ ፈርቷል፣ ጫካ ገብቷል እያሉ ቱሬና አፋውን እየነፋ አንድ ሰው በሶስት ትመዘገባለህ ሚንሻግባ ግባ እያለ የሚያስገባቸው ሰዎች ሁሉ በማይረባ ነገር የህይወት መስዋዕትነትና ነገ ያለ መኖር ህይወታቸው እንደሚዳርጋቸው ተገንዝበው አርፈው እንዲቀመጡ እኛም ተበተነን ጫካ ገብተንና አመራሮቻችን ከተባህዱዋል የሚባለው ነገር ውሸት እንዲሆነና እንደውም ከስከዛሬ የበለጠ ከስከዛሬ የተለየ ኦፕሬሽንና የሌለ እስካሁን የተለየ ሁኔታ ትልቅ አቅም እየፈጠረና ትልቅ አደረጃጀትና አሪፍ የሆነ ስራ እየሰራ እንዲሆነ እነዚህ ባልሆነ ነገር ባልሆነ ፖለቲካ ተሰብከው የሄዱ ሰዎች ላይ ከድርጅታቸው ተቆጥበው ከስከዛሬው የተለየ ሁኔታና ጉዳትና አላስፈላጊ ነገር እንደሚደርስባቸው እንዲገነዘቡ ማሳወቅ እፈልጋለሁ። ጨርሻለሁ። አርበኛ ተመስክን፣ ምናልባት የፋሽስቱ አብይ አህመድ ቅጥረኞች በየትኛውም ማህበረሰቡን በሚያገኙበት ወቅት ከፍተኛ አመራሮች ሰተዋል፣ አዲስ አበባ ገብተዋል። በተለይ ሃይሞች አካባቢ ያሉ ማህበረሰቦች፣ ወገኖቻችን የውዥንብር ፖለቲካ እየነዙ የብልጽግናው አገልጋይ ካድሬዎች አርበኛ አለሙ ገለውና አርበኛ ተመስገን አለባቸው አርበኛ አስሙላቱ አስተራር ሰጠ አዲስ አበባ ገብተዋል፣ ሰራዊቱም ተበትኗል በየጫካው እባካችሁ አምጡላቸው ልጆቻቸውን እንዳይበተኑ እንዳይታፈኑ የሚል ፕሮፓጋንዳ እየነፋ ስለሆነ ምናልባት ይሄ ፕሮፓጋንዳ ውሸትና ሕዝባችንን ዳግም ለማርነት ለመስጠት ለማጋለጥ ጥረት ያደረገ መሆኑ በተለይ ደግሞ ወደ አገዛዙ ሚኒሻ በሚለው የሰፈር ውሻ ሰራዊቱን ሕዝባችንን እያወጃበሩ ለማስገባት ጥረት ያደረጉበት ምክንያት በአንድም በሌላ መልኩ መረጃዎች እየደረሰ ስለሆነ እኛ ከአጋር አካላቶቻችን ድንበር ቀጠና አይደለም ሰው ተንቀሳቀሰን በየትኛውም ስለምናዋጋ ስለምንዋጋ ሰራዊታችንም ተንቀሳቅሶ እንደሚታወቀው የጽራት ክፍለ ጦርና መደላ ክፍለ ጦር ይታወቃሉ። በጎንደርም በጎጃም ጭምር ድንበር እስከ አባይ በረሃ ድረስ ሄደው የተዋጉ መሆኑ ይታወቃል። እዚህ አኳያ አሁንም ሰራዊታችን ከሌሎች ወንድሞቻቸው ጋር የጋራ ኦፕሬሽን ለመስራት ዝግጁ ላይ ባለንበት፣ ማህበረሰባችንን ግን የውሸት ፖለቲካ በመንዛት በህዝባችን ላይ ጥርጣሬ እንዲያደርበት ያደርጋል። ለዚህ ደግሞ ማሳያኛ የእውነት ማሳያጭ አካል ላይ በመሆናችን እንዲያቅልን ህዝባችን እንፈልጋለን። ስለዚህ በዚህ አጋጣሚ የተሳሳችሁ ወንድሞቻችን ካላችሁ የውሸት ፖለቲካ ሰምታችሁ ወደ ሚሊሻ የተቀላቀላችሁ ካላችሁ ያሰባችሁም ካላችሁ ከድርጊታችሁ እንድትቆጠቡ በጥብቅ ማሳሰብ እንፈልጋለን። አመሰግናለሁ። ሰላም ጤና ይስጥልን። በውጭም በውስጥም ያላችሁ ወገኖቻችን እንደምን አላችሁ? እንደምን ሰነበታችሁ? አጠር ያለች መልእክት ወደ እናንተ ማድረስ ፈልጌ ነው እንግዲህ ከሃዲውና ጨፍጫፊው ተላላኪው የአብይ አህመድ ቡድን ህዝባችን ወደ ድንግርግር ውስጥ እያስገባ ስለሆነ እጅ ሰጥተዋል፣ ከተማ ገብተዋል፣ ሰራዊት ተበትኗል የሚሉ ስላሉ እንግዲህ እኛ እውነት ማሳያ ስለሆነ ከሰራዊታችን ጋር እንዳለን በጫካ እንዳለን እውነት ማሳያ ነው። ከዛም ባሻገር እነዚህ ከሃዲዎች እና ጨፍጫፊ የመንግስት ተላላኪዎች የአማራን ውድቀት የአማራን ዲክመት የአማራን መጎሳቆል የሚፈልጉ ስለሆኑ የነዚህን ተላላኪዎች መልእክት ተሸክማችሁ ወይም ተሸካሚ ሆናችሁ መሄድ የለባችሁም። እውነት ያለው እኛ ጋር ስለሆነ እውነቱን መከተል ያስፈልጋል። እንግዲህ ስለ እውነት ይሄው ከተራታችን ጎን ቁመና ያለ ነው። በሌላም መልኩ እንግዲህ ውዥንብር ሊፈጥርባችሁ አይገባም። አስፈላጊውን ነገር በመስመሮቻችን እየገባችሁ መገናኘት ይቻላል። እኛ ስለ እውነት እየታገልን ነው። ስለ እውነት እናንተም መቆም አለባችሁ። መረበሽ የለባችሁም። ወንድሞቻችንም ጓዶች እንደገለጹት እንግዲህ ወገኖቻችን በዚህ መልኩ ተበትነዋል፣ እንዲህ ብለዋል እያሉ የውሸት ፕሮፓጋንዳ ሲነፉባችሁ መሸበር አይገባችሁም። ወደ የተለያየ አላስፈላጊ አቅጣጫ መሄድም የለባችሁም። ላላማችሁ መቆም አለባችሁ ማለት ነው የምፈልገው። ሌሎቹን ጓዶች ገልጸውታል። ጨርሻለሁ። አመሰግናለሁ አለው ብዙ ጓዶች መስከን አለባቸውና ሙራት ሰጥ ገልጸውታል። ምክንያቱም ይሄን ውጅንብር የሚፈጥሩት የአብይ አህመድ የቅጥረኛው ኮንዶሞች የራሳቸውን ጥቅም እንጂ የአማራን ህዝብ ስቃይ ለማባባስ የሚሰሩ ቅጥረኞችና ሆድ አደሮች መሆናቸውን ህዝባችን በውል እንዲመለከተው ስል ጥሪ እናስተላልፋለሁኝ። ምክንያቱም የአማራ ህዝብ ስቃይ ሳይሆን የሚያስጨንቃቸው ሆዲያቸውና ሆድ አደሮች ስለሆኑ ለሆዲያቸውና ለከርሳቸው ብቻ የሚኖሩ ቅጥረኞች አላማችንን ለማሳሳት የሚያወሩት ህብረተሰባችን ዘንድ ውጅንብር እንዲፈጠርበት የሚያወሩት ሆዴ አደሮቹ እንዲሆኑ ህብረተሰባችን በአክብሮት እንዲመለከተው ስል በአክብሮት ጠይቃለሁ። እኛ አሁንም ቢሆን ያለነው የአማራን አንድነት ለመስራትና ከወንድም አጋር ወንድሞቻችን ጋር አርበኛ ተመስገን አለባቸው እንደገለጸው ለመነጋገር በየትኛውም ቀጠና እንደሌለን ይታወቃል። የትግሩ መጀመሪያ መሆናችንም ይታወቃል። ስጋት እንዲያለባቸውና እኛን ሆን ብለው ከህብረተሰቡ ውጅንብር ለመፍጠር የፈለጉ ሆዳደሮች እንዲሆኑ ህብረተሰባችን በአክሮት እንዲያየው ስል ጥሬን አስተላልፋለሁ። ምናልባት በዚሁም አልገባላችሁ ያለው ይሄ ቀጥረኛ ሆዲ አደሮቹ ከጎናቸው የሚቆም ሰው ስላጡ ከኛ ለይተው ወንድሞቻችን ጋር ለማጋጨትና አላማቸውን ለማሳሳት የውሸት ፕሮፓጋንዳ እየነዙባቸው እንደሆነ ወንድሞቻችን እንዲገነዘቡ ስል ባክሮት ጠይቃለሁኝ። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለዕለቱ የሰናዳው መረጃችን የተከታተላችሁትን ይመስል ነበር። ስለ ተከታተላችሁን ከልብና መሰግናለን። ጤና ይስጥልን።